አንድ ነገር ላስቸግርም። ምንድነው ሰሞኑን አንገቴን ጭምድድ አድርጎ ይዞኛል። እስኪ በመቋሻ ርሶች እንደ ዶሮ መቀቀል እኮ ነው የቀረኝ። ሁሌም በምቋሃንም ታጠቡ ግን በቃ አለቀቀኝም ወይ ታይዋ። ካልሆና ክቤቴልሽ እሸሄዳለሁ ግን እስከዛ ማሳጅ ብታደርገኝ። ማሳጅ ላይ እንኳን ጎበዛለሁ ያልቀው እንዲህ ፉል ቦዲ እኮ አይደለም ያልኩ፣ አንገቴን ብቻ ነው። መቼስ ለአንገት የሚውል ልምድ ሳይኖር አይቀርም። እሺ ይዘሽ ነይ። እሺ ይዤ ልበላ ቀስ ቀስ፣ እሱ ጋር ያማል። ቀስ በልሽ። ቀስ ደገምከው። ሰኒ እዚህ ምን

ዛሬም እንግዲህ ያው እንደተለመደው አዲስ ቪዲዮ ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን እየተጫናችሁ ቤተሰብ ሁኑ። የምለቃቸው ቪዲዮዎችን ከወደዳችኋቸው ላይክ እና ሼር እያደረጋችሁ ለሌሎች ተደራሽ እንዲሆን አድርሱልኝ። ጽናት ድራማ ክፍል 86ን ይዤላችሁ መጥቻለሁ። ጽናት ድራማ ያው እንግዲህ ባሁኑ ሰዓት ከኪራና ከጽናት ወደ ሰኒና ክብሮም ፍቅር እያደላ ነው። አብዛኛው ትዕይንትና ሰዎችንም የሚስበው ፓርት ያሆኗል ማለት ነው። ፍቅር የማያደርገው ነገር የለም። ያው እንደተባለው እንግዲህ ሰኒ በቅናት እየተንጨረጨረች ነው። ፍቅር የሰውን ልጅ ሙሉ ለሙሉ ይቀይራል። እናም ሰኒ ሙሉ ለሙሉ ተቀይራ ስክን ብላ ቅዝቅዝ ብላ እረግታ፣ ነገር ግን እጅግ በጣም የሚጣፍጥ ስቃይ ውስጥ ናት። ምክንያቱም ክብሮምን ወደዋለች። ይህንን ደግሞ ግልጽ አድርጋ ባትነግረውም፣ ነገር ግን እንደወደደችው ግልጽ ነው። ያቺ ሰይጣኗ ደግሞ እቤት ውስጥ ቁጭ ብላ አሁን ጽናት እንትታ ሰኒን ለመበቀል እግር ከእግር እየተከተለች እያሰቃየቻት ትገኛለች። እና ሙድ ቻናል ተከታታዮች እንግዲህ በጽናት ድራማ ብዙ አዝናኝ፣ አስተማሪና አሪፍ አሪፍ ትዕይንቶችን እያየን ቆይተናል። አሁን ላይ ደግሞ እንግዲህ አዲስ ፍቅር የሚለውን እያየን ነው የሚገኘው። በሌላ መንገድ ደግሞ ዛሬ ቅዱስ የተሰበረበትን እና የስቃዩን ምንጭ ለኪራ በሚያሳዝን ሁኔታ ስለ ቤተሰቦቹ ቤተሰቦቹ በሱ ምክንያት እንደሞቱ ነግሮታል። እጅግ በጣም ያሳዝናል። ሰው በህይወት ሲኖር እያየን የምንፈርደው የምናየው ሌላ ነገር ግን እሱ ሁኔታው ሌላ በጣም ነው የሚገርመው። እና ቅዱስ በዚህ ጥግ የተሰበረ ልጅ አይመስልም፣ ነገር ግን በጣም እጅግ የሚያሳዝን ህይወት ታሪክ። በመኪና አደጋ ቤተሰቦቹን እሱ በያዘው መኪና አልቆ ከኮማ ውስጥ ሲወጣ እናቱ፣ እህቱም አባቱም ሞተው ብቻውን የቀረ ምስኪን ልጅ በሆኑ ዛሬ ለኪራ ሲነግረው ኪራ እጅግ በጣም ነው የያዘነው። በሌላ መንገድ ደግሞ ጽነ ምሩና ናሆም እንግዲህ እየተደጋገፉ አንቺ ትብሽ አንቺ ትብሽ እየተባባሉ ምንም እንኳን የምሩ በሽታ ናሆሜን ቢያሰቃየውም ነገር ግን በፍቅሯ ተካክሶለት አብረው እየኖሩ ነው ያሉት። ዛሬ ላይ ደግሞ ያልታሰበ ድንገተኛ ስልክ ተደውሎ ለ ናሆሜ ተነግሮታል። ምክንያቱም ይህ ስልክ ህልም ነው። ህልሙ የሚያስፈራ ህልም ምክንያቱም እናቱ ህልም ነው ያየችው። ህልሙ ደግሞ እልልታ የበዛበት ጭፈራ የበዛበት ህልም ነበረ እና በዚህም ትንሽ የተወዛገቡ ይመስላሉ እና ሙድ ቤተሰቦች ከምንም በላይ አሁን ያቺ የኪራን እና የጽናትን ቤት ያደበላለቀችው እንግዷና አዲሷ ሴት አሁን ደግሞ በክብሮም እና በሰኒ አዲስ ፍቅር መሀል ገብታ ብጥብጣቸውን አውጥታለች። ነገር ግን ጽናት ሁል ጊዜም አዳዲስ ነገር ያጋጥማታል። ዛሬም እንደተለመደው ያቺ ሰይጣን ተደብቃ ስልክ ስታወራ ሰምታት ምክንያቱም ሰኒን እንዴት እያናደደቻት እንደሆነና ሆነ ብላ ሰኒን ለማናደድ እያደረገች እንደሆነ በግልጽ ተናግራ ስታወራ ስለሰማቻት ጽናትም ታዝንላት የነበረችዋ ሴት እንደዚህ አይነት መሆኗ ስታይ እጅግ በጣም ተናዳ በሰኒ ላይ የሰራችውን እያደረገች ያለችውን ነገር በጣም ተናዳባት ለሰኒ ልትነግራት ሄደች እናም እንግዲህ ለሰኒና ለክብሮም አሪፍ የፍቅር ህይወት ይሆንላቸው ዘንድ እንመኝላቸዋለን ወድ ቤተሰቦቼ ጽናት ድራማ እንግዲህ እንደዚህ እንደዚህ እያለ ወደ መጨረሻው ፓርት የደረሰ ይመስላል እናም እኛም እንግዲህ አዳዲሶቹን ዮሐና ድራማ አዲስ ተጀምሯል። ከጽናት በኋላ እሱን እያየን እንተርክላቸዋለን። ዮሐና ድራማ ደግሞ እጅግ በጣም ነው የሚያምረው። በጣም የሚገርም የሚያምር ነው እና እንድታዩት ጋብዛቸዋለን ቤተሰቦች። ዮሃና ዮሐና ድራማ በጽናት ፋንታ የመጣ ነው። ምክንያቱም ጽናት ድራማ አሁን ወደ መጨረሻ ላይ እየደረሰ ስለሆነ ማለቁ አይቀርም። ጽናት ድራማ ሲያልቅ ደግሞ እንዳይደብረን ዮሐና ድራማን ይዘንላችሁ መተናል። ውድ ቻናላችሁ ተከታታዮች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አዳዲስ ለእናንተ የሚጠቅሙ የሚያስተምሩ ፕሮግራሞችን ይዤላችሁ በየጊዜው ቀርባለሁ። እናም ውድ ቤተሰቦቼ አብራችን ስለሆናችሁ ስለምታበረታቱኝና ስለምትደግፉኝ እጅጉን አመሰግናችኋለሁ። የአገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። እናም ፍቅር እንግዲህ የማይቀይረው የሰው ልጅ እንደሌለ በሰኒ አይተናል። ሰኒ በሕይወት ዘመኗ ላለማፍቀር ምላ ነበረ። ነገር ግን ያ ሁሉ በክብሮም ፍቅር ተቀይሮ እንግዲህ እንደምናየው ሰኒ ፍቅር ፍቅር እያጫወታት ነው ደስ ይላል። እና በዚህ እንግዲህ በጽናት ድራማ ውስጥ እጅግ በጣም ብዙ መጥፎ ሰዎችን፣ ጥሩ ሰዎችን፣ ጥሩ ልብ ያላቸውን፣ ሐዘንን ደስታንና ብዙ ነገሮችን አብረን አሳልፈናል። በገጥ ፓርት እስከምንገናኝ ድረስ መልካም